እንግዲህ የምታውቀው ያለንበት ወቅት በኸይር ነገር በሚጠቅም ነገር ስለ አፌራ ጉዳይ የምንቀዳደምበትና የምንወታደርበት ነው። ስለዚህ ይህን የሚመለከት አያት ወደ እናንተ ማቅረብ ፈልጋለው። በዲን ነው አላህ የሚለው፣ ስለዚህ ሲናገር

ወደ ምህረትና ወደ ጀነት መሽቀዳደም ማለት ነው። እዚህ የሚሰሩ ምህረትንና ጀነትን ወደሚያስገኙ ነገሮች ተሽቀዳደሙ ማለት ነው። አሁን የጦም ራሱ አላህ ሱብሓነሁ ወተዓላ በእኛ ላይ ግዴታ አድርጎታል። ይሄን ጦም በመጦም ጀነት እናገኛለን፣ ያላን ምህረት እናገኛለን። በዚህ መሽቀዳደም ማለት ነው። ሶላት መስገድ፣ በወቅቱ ሶላት መስገድ በጀማዓ መስገድ ግዴታዋን ሹሩጧን እና ቅድመ ዝግጅቷን ጠብቆ አዳባን ስርዓቷን ጠብቆ ሶላት መስገድ ወዴ ጀነት ማውጣት ሳይቀር ማውጣት ጀነት መቀጠል ወደ ጀነት መሽቀዳደም ነው። ወደ ምህረት መሽቀዳደም ነው። ዲህአዎችን መርዳት፣ ሶደቃ መስወደቅ፣ ዚክር መድቀር፣ ቁርአን መቅራት፣ እነዚህ ነገሩ የአራ ጉዳዮች ሁሉ ወደ ጀነት የሚያደርሱ ናቸው። የአላህን ምህረት የሚያስገኙ ናቸው። እና በዚህ ላይ አለመሳነፍ መሽቀዳደም ነው ማለት ነው። የተፈለ ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ የጀነት ስፋቷ ወርዷ ዓርዷሃ አሰማዋቱ ወልአርዱ ሰማያ ሰባት ሰማይ ና ሰባቱ መሬት ማለት መሬትና ሰማይ ጋር ሊቀጣጠል ስፋቷ ወርዷ ያንን ያላል ማለት ነው። እንግዲህ ቁመቱን አልተናገረም፣ ወርዱ ነው የተናገረው። ቁመ ወርዱ የዝን ያህል ተሆነ ቁመቱ ደግሞ እንደሚበልጥ ይታወቃል። እና እንደ እንዳያለች ጀነት አለችና ወዲዚህ ጀነት እነዚህ ጉልበት ታለ ጉልበት ያለች ወቅት እስካለ ድረስ ተሽቀዳደሙ፣ ችላ ትሆኑ ማለት ነው። አዳ ያቺ ጀነት ደግሞ የተዘጋጀችው ለማን ነው? ኡዒደት ሊልሙተቂን ይላል። ለሚፈሩ ሰዎች የተዘጋጀችው ወለጫ የሚፈሩ ማለት አላህን ይቀጣናል ብለው የሚፈሩ ያላህን ቁጣ ያለህን እንግዲህ ቅጣት የሚጠነቀቁ ሽርክ አላህን ማሻረክ ዲሎ ሰው ሽርክ በሰፊ በኖሯቸኋል። ከባድ አደጋ ሽርክ ነው። የማይማር ወንጀል ሽርክ ነው። ኢነ ሽርከ ለዙልሙን ዐዚም ሽርክ ከአላህ ጋር ማጋራት በጣም ከባድ የሆነ በደል ነው ይላል። አላ ስብን ስለ ሉቅማን እንትን ንግግር ሲናገ

የተዘጋጀችን ናት ያ ጀነት ይላል እነዛ ሙጠቂዎችን አላህን የሚፈሩትን ሰዎች መገለጫ አላቸውና መገለጫቸውን ትንሽ ተቀሰዝ ላይ ቀጥሉ አለዚነ ዩንፊቁነ ፊሰራ በምንጮትም ጊዜ በሰላም ጊዜ ገንዘብ ባለም ጊዜው ችግር ባለሆነም ጊዜ ኖጭ ወጭ የሚወጡ ዩንፊቁነ ፊሰራ ገንዘብ ይወጣሉ፣ ብር፣ ወርቅ የቻሉትን ያህል ይወጣሉ። ለተቸገረ ሰው ለሰው ይሰጣሉ ማለት ነው። ለእነዚህ ነው የተዘጋጀችው። አለዚነ ዩንፊቁነ ፊሰራኢ ወበራ፣ በችግርም ጊዜ ማለት ነው። እንግዲህ ወራ ጊዜ ሲባል አንዳንድ ጊዜ የምችት ነው፣ አንዳንድ ጊዜ ደግሞ ችግር አለ። እነዚህ ሰዎች በሁሉም ጊዜ ይሰጣሉ የቻሉ ትን ያረገው ተመስጠት ወደኋላ ኋላ የሚለው አይደሉም ማለት ነው። በችግር በመቾትም ችግር ለእነዚህ ሰዎች የተዘጋጀ ጀነት። ሙንፊቁ ለፊሰራ ይወጦራ ተዚ ቀጥሎ ወልካሚን ልበይቦ አለ። ቁጣቸውን ንዴታቸውን የሚውጡ ዋጥ የሚያደርጉ ማለት። ሰው ሲባል ሰው ጋር ሲኖር ብዙ ችግር ያገኘዋል ተሰዎች በኩል ሰው ሊሰድበው ይችላል። ሊመታው ይችላል። ሊያናድደው በጣም ይችላል። በዛን ጊዜ መበቀል እየቻለ ዋጥ የሚያደርግ ሰው ንዴቱን ትልቅ ሰው ነው። ጀነት የሱናት ማለት ወልካው የሚለው ቆይቦ አለ። ተዚ ቀጥሎ ደግሞ ወልዓፊነ አን ናስ ከሰዎች ላይ ይቅርታ የሚያረጉ ካዙ የሚለ ያለው ንዴቱን ዋጥ ያደርጋል እንጂ ይቅርታ ላይ ያደርግ ይችላል። አላህ ዘንድ በቆሎዋለሁ፣ ግዴለም ሲመቸኝ ደግሞ በቆሎዋለሁ ብሎ ሊይዝ ይችላል። ግን ተሆነ ጊዜው ውጥዋል። ይሄ ብቻም ደግሞ በቂ አይደለም። ወልዓፊነ ዐኒናስ ሰዎች ላይ ይቅር የሚሉ አላህ ዘንድ እንኳን ከሳቸዋለሁ አይሉ ማለት ነው። አፍጋቸው ትቸዋለሁ ይላል ማለት ነው። ለእንዲህ ዐድነት ሰዎች ነው አለችኝ ጀነቴ ትል። ወላሁ ዩሂቡል ሙህሲኒን መልካም ዘሎችን ሥራ ሰማሌዎችን ይወዳል። ኢህሳን ማለት ሁለት ትርጉም አለው። አድገው ኢህሳን ማዕና ጅብሪል እንዲያብዙ እና የሚያኪንን ጅብሪል መጥቶ ሲጠይቃቸው መልስ እንዲሰጡት ነው። መልክ ኢህሳም ሞክሯቸው ጂብሪል ሰው መልስ እስልምና ማለት ምንድን ነው አሉ ኢማን ማለት ምንድን ነው? ብሎ ጠይቀዋል። የዞኑ ተመለሱላቸው። በኋላ ስለ ቀማም ጠይቀዋል። ኢሕሳን ማለት ምንድን ነው ብሎ ስጠይቋቸው አንተዕቡድ ላሃ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራከ። ኢሕሳን ማለት አላህን የምታየው አስመስለን መገዛት ነው። አንድ ሰራተኛ ባሪያም እንበለው ሰራተኛ፣ አሁን ባሁን ጊዜ የተቀጠረ ሰራተኛ ቀጠረው ሰው አጠገቡ ሆኖ ሲሰራ እና ሰውየው ልልበት ሲሰራ ኢኽላስ ከሌለው አንደድ በአጠገቡ ሆኖ በሚሰራ ጊዜ ስለሚቆጣጠረው ይሄን አድርጎ ነው የሚሰራ። ራቀት ያለ ግን ችላ ሊል ይችላል። ሰነት እንትና ሸረኛ ሰው ተሆነ ማለት ነው። አዲ አላህን ስትገዛው እምንተየው መስልህ ነው ስትገዛው፣ ኢሕሳን ይባላል ነው እንግዲህ ሶላቱን በጣም አሳምሮ ይሰጃል ማለት ነው። ዘካውን አሳምሮ ነው የሚሰጠው ማለት ነው። ጦሙን አሳምሮ ነው የሚጥሩ አላህ ዝበት ግ ቁሞ እያየ ሄደው ማለት ነው። ይሄ ኢሕሳን ይባላል። እዚህ ታባተ ደረሰሳ ደረጃ ህዝብ የማይደርስ ቢሆን ደግሞ ፈኢነሁ የራከ አላህ የያያሚያል ብለን ነው። ግን የምትገዛ ስትሆን ነው ኢህሳን ማለት ብሎ ሙሉ ይሄ መቃሙን ኢህሳን ይባላል። ለሙሚኖች እና ለኢባድያት ደረጃት አሉ፣ መነሻ ያለው መካከለኛ ነው መጨረሻ ይሄ መቃሙን ኢህሳን መቃሙን ሙራቀባ ይባላል። አላ ሀዲያ እንዲያሉት ሊወደ ማለት ነው። አንድኛው ትርጉም ደግሞ የሁላችን የምናውቀው ለሰው በጎ ስራ መስራት ማለት ነው። ኢህሳን ዲሃ መርዳት የዘመድ መጠየቅ፣ የተቸገረ ሰው መርዳት፣ ደካማ መርዳት፣ እንደው በንግግር ቢሆን በስራ ቢሆን ለሰው በጎ ስራ መስራት ይህሳሪ ይባላል። እንደ አንዱ ሰዎች አላህ ይወዳል አለ። የሚወዳቸው ከሆነ አይጠላቸውም። ታልጠላቸው ጀነት ነው የሚያስገባቸው። ያን ማለት ልባም ይወደው። ስለዚህ እንደ አንዱ ሰዎች ናቸው።

አውፍሊትን ይገባል ለአላ አለ አሁን ይቀረታል። ወላሁ ዩሂቡል ሙሕሲኒን አላህ ለሰው በጎ የሚሰሩት በጎ ማለት ነው። አሁን እዚህ ሰው ታቢዒ የሚሆነ ሶሃቢ የምንረዳው ምንድነው ሰለፎቻችን አላህ ተናገረው ነገር ላይና ነብያችን የተናገሩት ነገር ላይ ይቆማሉ ማለት ነው። ማንም ሰው ነገራቸው ሐዲስ ተሆነ ሶሂ ተሆነ አላርቅስ ወል አይን ነው የሚሉት እንጂ ኩራት የነባቸው ዲማን ተንተው ባለና ነው አይሉ ያንተ ቁርአን ደግሞ እንዲሉ ይላል። አንተ ደግሞ ትንሽ ስልጣን ያገኘ ጊዜ ግን አላህ ቁርአን ላይና ነብያችን ሐዲስ ላይ አንድ ሰው መጣ ተገጠር የሚመጡ ሰዎች እንደ ከተማ ባህሪያቸው እንደ ከተማ ሰዋዱ የገጠር ሰው ዲፍረት አለው። ፈሪ መስሎሃል እንጂ ዲፍረት አላቸው። ዲፍረታቸው ደግሞ ጀህን ጋር ነው፣ ማሀይምነት ጋር ነው። ድርቅ ያሉ ነገሮች ስለሆነ መጣና አንድ ዘመን ወንድም ነበረው። አንተ ዘፈሊፋ ዘንድ ፊት አለ ነው። ፊት ማለት ታዋቂ ነህ። እኔ ጉዳይ ሂድና አስ ከቅሪ ልኛው ይህ ገብቶ አንድ ሰው ሞቶ አካል የሚባል ፈቃድ ይጠይቃል። ወዲያንቱ ይጠይቀዋ ነው አላቸው። እሺ ግባ በሎ አሉ። ገባ። ተገባ በኋላ ምናምን አንተ እዚህ ተቀምጠህ ከተማ ላይ እኛን ምንም ታደርግልን ነገር የለም አሉ። ወደደበቃ ተታዝ ብሎ የሚሰጥ ነገር አትሰጥን፣ እዲህን አርጋ አትፈርድ ምናምን ችግራችን አትቀርስ፣ አትጠይቀን ብሎ